ሰላም ሰላም! የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛለኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማረኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምትጠቀምበት በሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። በያሉበት ቦታ ሆነው የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። በተለያየ ምክንያት ሳትማሩ ለቀራችሁ እህትና ወንድሞቼ ገና ከመሰረቱ እያስተማርን እንገኛለን። በዛሬው ቪዲዮችን ወይም በዛሬው ትምህርታችን ይዤላችሁ መጣሁት ከተለያየ ሰዎች ጋር በየቀኑ የምንጠቀምባቸው ቃላቶችን፣ ሰላምታዎችን እንዲሁም ከጓደኞቻችን ጋር ለመጸጻፍ የምንጠቀምባቸው ቃላቶችን ነው እየላቸው መታወት። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል መልካም ትብብራችሁ ሳይለየኝ አብራችሁን ቆዩ። ከዚህ ጋር እንደምታዩት በተለያዩ ቃላቶችን ዘወትር የምንጠቀምባቸው ከተለያዩ ሰዎች ጋር ለመጻፍና ለመለማመድ እንቸገራለን ብዙ ሰዓት ግን ነገር ግን ቀለል ባለ መንገድ እንዴት ነው መጽሐፍና መለማመድ ምንችለው የሚለውን ነው ዛሬ ይዤላቸው መጣሁት። የመጀመሪያው ከዚህ ጋር ሰ ላ ም እ ን ዴ ት አ ደርሽ ወይም ህ የ ኔ ው ድ እ ህ ት ወይም ወ ድ ሜ አሁን ደግሞ ያነብላችኋለሁ። ሰላም ሰላም ሰላም እ ን ዴ ት እንዴት እንዴት አ ደ ር ሽ ሰላም እንዴት አደርሽ ይላል። ከዚህ ጋር ለሴት ልጅ ሰላም እንዴት አደርሽ። ከዚህ ጋር ወይም ብለን ኦር ማለት ወይም እንደ ማለት ናት። ወይም ህ ሰላም እንዴት አደርሽ። ይህ ለሴት ልጅ ሰላም እንዴት አደርሽ ወይም እንዴት አደርህ ሽ የምትለዋን ህ አድርገን እንዴት አደርህ እንላለን። ለወንድ ልጅ ደግሞ ሰላም እንዴት አደርህ ሽ የምትለዋን ህ በምትለዋ ቦታ እንተካና እንዴት አደር እዚ ጋር ደግሞ እንዴት አደርሽ ለሁለቱም እንጠቀማለን። ከዛ ቀጣይ ምን ይላል? የኔ የኔ ውድ ውድ የኔ ውድ እህት እህት እህት ሰላም፣ ጠቅላላ አድርገን ስናነብ ሰላም እንዴት አደርሽ የኔ ውድ ውድ እህት እህት፣ ቀጣይ ደግሞ ወይም ወንድሜ ወንድሜ ወንድሜ ይላል። ከዚህ ጋር እህቴ፣ ከዚህ ጋር ደግሞ ወንድሜ። ሰላም እንዴት አደርህ የእኔ ውድ ወንድሜ ወንድሜ። እህት የሚለውን ወንድሜ ማለት እንችላለን ለወንድ ልጅ ከሆነ። ቀጣይ ደግሞ የእኔ

ም በጣም በጣም ነው ነው እኮ እኮ የ ና ፈ ቅ ሽ ኝ የናፈቅሽኝ የናፈቅሽኝ። አሁን ቴክስት ለማድረግ ስንፈልግ የኔውድ የኔውድ በጣም በጣም ነው እኮ የናፈቅሽኝ። የኔ ውድ በጣም ነው እኮ የናፈቅሽኝ ብለን ቴክስት እናደርግላታለን ማለት ነው። ለወንድ ልጅ ከሆነ ደግሞ የናፈቅኸኝ፣ የናፈቅኸኝ ይሄ ለወንድ ልጅ የናፈቅኸኝ ምን እንላለን? የኔ ውድ በጣም ነው እኮ የናፈቅኸኝ እንላለን። የናፈቅኸኝ እንላለን ከዚህ ጋር የናፈቅሽኝ ካለ ለሴት ልጅ ቴክስት ለማድረግ ስንፈልግ፣ ለወንድ ልጅ ደግሞ የናፈቅኸኝ ለማለት ስንፈልግ የኔ ውድ የኔ ውድ በጣም ነው እኮ የናፈቅኸኝ እንላለን ማለት ነው። ቀጣይ ደግሞ በጣም ይቅርታ ስለ ጠፋሁ ስራ በዝቶ ብኝ ነው። ጠቅለል ስናደርግ ምን ይላል? በጣም በጣም በጣም ይቅርታ ይቅርታ በጣም ይቅርታ ስለ ጠፋሁ ስለጠፋው ስለጠፋው ስራ ስራ በዝቶ ብኝ በስቶብኝ ነው ነው ምን ይላል? በአንድ ላይ በጣም ይቅርታ ስለጠፋው ስራ በስቶብኝ ነው ይላል። አሁን አንድ ሰው የኔ ውድ በጣም ነው እኮ የናፈቅሽኝ ወይም የናፈቅኸኝ ብለን በጣም ይቅርታ ስለጠፋው ስራ በስቶቢ ነው ብለን ቴክስ ልናደርግ እንችላለን ማለት ነው። ወይም ልንጽጻፍ እንችላለን በቀላሉ መንገድ። ቀጣይ ደግሞ ጓ ደ ኛ የ ህ ይ ወ ት እ ን ዴ ት ነ ው አ ሪ ፍ ነ ው በአንድ ላይ ጠቅለል ስናደርገው ምን ይላል? ጓ ደ ኛ ጓደኛ ጓደኛ ዬ ህ ይ ወ ት ህይወት ህይወት እ ን ዴ ት እንዴት እንዴት ነ ው አሪፍ አሪፍ ነው አሪፍ ነው ጓደኛዬ፣ ህይወት እንዴት ነው? አሪፍ ነው ብለን ለመጠየቅ ስንፈልግ ወይም ቴክስ ለማድረግ ብንፈልግ ቀለል ባለ መንገድ ጓደኛዬ፣ ህይወት እንዴት ነው? አሪፍ ነው ብለን እንጠይቃለን ማለት ነው። ጓደኛዬ፣ ህይወት እንዴት ነው? አሪፍ ነው አሪፍ ነው ብለን ቴክስት ልናደርግለት ወይም ልንጠይቀው እንችላለን ማለት ነው ቀጣይ ዛሬ በጣም ደስ ብ ሎ ኛ ል ስ ለ ተ ገ ና ኘ ን አ መ ሰ ግ ና ለሁ ጠቅለል ስናደርግ ምን ይላል? ዛሬ ዛሬ በጣም በጣም ዛሬ በጣም ደስ ደስ ብሎኛል ደስ ብሎኛል ስ ለ ተ ገ ና ኘ ን ስለተገናኘን ስለተገናኘን አ መ ሰ ግና ለሁ አመሰግናለሁ ዛሬ በጣም ደስ ብሎኛል ስለተገናኘን አመሰግናለሁ። አንድን ጓደኛችን ወይም እህታችን ልትሆን ይችላለች ከረጅም ጊዜ በኋላ ከተገ ስለተገናኘነ ቴክስ ለማድረግ ስንፈልግ ዛሬ በጣም ደስ ብሎኛል ስለተገናኘን አመሰግናለሁ ብለን ለመግለጽ ስንፈልግ ቀለል ባለ መንገድ በእንደዚህ መልኩ ጽፈን ቴክስት ማድረግ እንችላለን ማለት ነው፣ ወይም መግለጽ እንችላለን ማለት ነው። ቀጣይ ደግሞ ዋው ዋ ዉ ዛሬ ደግሞ በጣም አም ሮ ብ ሻ ለ በአንድ ላይ ዋው ዋው ዛሬ ዛሬ ደግሞ ደግሞ ደግሞ በጣም በጣም አ ም ሮ ብ ሻ ለ አምሮብሻል አምሮብሻል። ዋው ዛሬ ደግሞ በጣም አምሮ ብሻል ወይም አምሮ ባሃል ለወንድ አምሮ ብሻል ካልነ ለሴት ልጅ ነው። ከዚህ ጋር ደግሞ አምሮ ባህል አምሮ ባሃል ይላል ለወንድ ልጅ ነው። አ ም ሮ ብ ሀ ለ ባንድ ላይ አምሮ ባሃል ይላል። አንድን ሰው ዛሬ በጣም ደግሞ አምሮ ብሻል ወይም አምሮ ባሃል ለማለት ብንፈልግ ዛሬ ደግሞ በጣም አምሮ ብሻል ቀለል ባለ መንገድ በዚህ መልኩ ቴክስ ማድረግ እና መጻፍን በቀጣይ ቪዲዮችን ውስጥ እንገናኝ መልካም ጊዜ መልካም ቆይታ